ይህን ታሪክ ሰምታችሁ ታውቃላችሁ? አንድ ትንሽዬ ጎሳ እንዴት ግዙፍ ኤምፓየር እንደሆነ፣ ድንቅ አመራር፣ የማይናወጥ እውነትና ትውልድን ያነበረ ታሪክ፣ ከምድረ በዳ ወደ ስልጣን ጫፍ፣ የጀግኖች ታሪክ፣ የአንድነት ጥሪ፣ የትውፊት ማዕበል ዛሬ ልንመለከተው ነው። ኦቶማን ኤምፓየር ወይንም ደውለቱል ኡስማንያ የኤርቶግሩልንና የልጁን የኡስማንን ታሪክ አድምቀው የሚያሳዩ የፊልም ሥራዎች በዓለም ዙሪያ ከፍተኛ የሆነ ተመልካችን እንዳፈራ ይታወቃል። ይህ የሚያሳየው ይህ ታሪክ ምን ያህል ጥልቅና ትውልድን ያሳለፈ ታሪክ ስለመሆኑ ነው። በአንድ ወቅት ትንሽዬ የቱርክ ጎሳ ነበሩ። ከዚያ ተነስቶ ዓለምን ያስደነቀ አንድ ግዙፍ መንግሥት ተመሠረተ። ኦቶማን ኢምፓየር ለስድስት መቶ ዓመታት በአህጉራት መካከል ድልድይ ሆኖ ቆይቷል። የባህል፣ የንግድ እንዲሁም የሃይማኖትን ማዕከል ነበር። ከቁስጥንጥንያ ወይንም ደሞ ኮንስታንቲኖፕል ግርማ ሞገስ እስከ ባልካን ምድር መስፋፋት ከመካከለኛው ምስራቅ ወጣ ገባ እስከ ሰሜን አፍሪካ ድረስ ግዛቱ ተዘርግቶ ነበር። የሱልጣኖቻቸው ስም በታሪክ ድርሳናት በወርቃማ ብዕር ላይ ላይፋቅ ተጽፏል። መስጂዶቻቸው፣ ቤተ መንግሥቶቻቸው እንዲሁም ድልድዮቻቸው እስከ ዛሬ ድረስ የዚያ ታላቅ ዘመን ምስክሮች ሆነው ቆመዋል። ኦቶማኖች የአንድ ዘመን ታሪክ ሳይሆኑ እልፍ አላፍ ዘመናት የታሪክ አሻራ ናቸው። ታሪኩ የሚጀምረው ከአንድ ጀግና ነው፣ ኤርተግሩል ጋዚ ህልሙን ያዩት እርሱ ብቻ አልነበሩም። እርሱ በኋላ የመጡት የልጅ ልጆቹ ያንን ህልም በጽናት ተሸክመው ግዙፍ ኢምፓየር እስከ መመስረት ደረሱ። ከትውልድ ወደ ትውልድ ራእያቸውን እያሳደጉ ድንበሮቻቸውን እያስፋፉ ፍትህንና ስልጣኔን ገንብተዋል። አየርተግሮል ጋዚ አንድ ብልጭታ ነበር። ያንን ብልጭታ ወደ ግዙፍ እሳት የቀየሩት ግን የልጅ ልጆቹ ነበሩ። የኡስማን ጥበብ የሌሎች ሱልጣኖች ጀግንነት ተደምሮ ለዘመናት የዘለቀ ግዙፍ ኢንፓየርን ፈጠረ። ይህ ቪዲዮ የዚያን ሰንሰለት አንድ ማገናኛ ይመለከታል። ሳብስክራይብ አርጋችሁ ይህን ጥልቅ የሆነ ታሪክ በአጭሩ ያቀረበልንን ወንድማችንን ሙሉ ቪዲዮውን ተመልክተን እንመለስ። እንዲህ ሞንጎሎች አብዛኛውን ዓለም በወረራ ተቆጣጥሮት በነበረበት ሰዓት ቱርኮች ተበታትነው የሙስሊም ሀገራቶችን ተጠግተው የሚኖሩ አንድ ዘላኖች ነበሩ ማለት ነው። በአስራ ሁለተኛው ክፍለ ዘመን በቃ አውሬ በሏቸው ሞንጎሎች ያገኙትን ሕፃን አዋቂ፣ ሴት ምናምን አይሉም ጨፍጨፈ፣ ነው ነፍስ የምትባል ነገር ትጠፋለች። እነሱ ከመጡ እና እነሱ ባረጉት ወረራ ምክንያት ቱርኮች የተለያዩ ቦታዎች ተበታትነው ነበር የተቀመጡት። እነዛ ተበታትነው የተቀመጡት ደግሞ ጎሳዎች ቤሊክ በሚባል ስም ነበር የሚጠሩት። ቤሊኮች ደግሞ የሚመሩት በአንድ በቃ በወታደራዊ አዛዦች ቤ በሚል የአመራር ስም ነበር የሚመሩት በሰዓቱ ማለት ነው። ከነዛ ቤለሮች መካከል ደግሞ ኡስማን የሚባል ትልቅ ቤ ነበረ። ያ ደግሞ መጀመሪያ ትልቅ የነበረ ቤ ሰይን እዚህ ግባ የማይባል ቤ ነበረ፣ እሱ ኡስማን ማለት ነው። ነገር ግን እሱ ያረፈው በቤዛንታይኖች ድንበር ነበረ። ይሄ ነገር በጣም ጠቅሞታል። ምክንያቱም ቤዛንታይኖች በጣም ድክመት ውስጥ እንዳሉ እሱ ብቻ ነበር ልብ ብሎ ሊያይ የቻለው እና ምንም አያረግም ነበረ። በቃ ጅሀድ ብሎ አወጀና በኋላ ነው በቃ የቤዛንታይኖችን መሬት እየቆረሰ እየቆረሰ እየቆረሰ በራሱ አገዛዝ እያስገባ እያስገባ ከትንሽዬ ጎሳ ወደ ኢምፓየርነት ቅርጽ እያያዙ መጡ ማለት ነው። ከዛ በኋላ በአውሮፓውያኖቹ በ1326 ኡስማን የሚባለው ቤ ህይወቱ ሲያልፍ ኦርሃን ነበር የተቀጠለው። እንግዲህ አብዛኛውን ጭዌ የጀመረው ኦርሃን ነው። ኦርሃን ደግሞ የአባቱን ስልት በመውሰድ አእምሮ ከፍ ያለና በጣም ሳይኮ የሚበላ ስለነበረ የድሮ የውጊያ ምናምን ነገር ምንም በቃ ውጊያ በጣም አድርጓል። ነገር ግን የውጊያን ስልት ባህላዊ ስልት አይጠቀምም ነበረ። የመጀመሪያውና ከተማ ዋና ከተማ ቡስራን ከተቆጣጠረ በኋላ ማለት ነው፣ ይሄድና ከበብ አድርጓቸው ምናምን የሌለ ጭንቀት ምናምን ይለቅባቸዋል ማለት ነው። ግለት ይለቅባቸዋል፣ የሌለ ይፈራሉ። ማዕቀብ በማዕቀብ ምናምን ያደርጋቸዋል። ከዛ በኋላ በጣም ሲዳከሙና ጨምቆ ሲያበቃቸው መጨረሻ ላይ በቃ እጅ በራሳቸው ፍቃድ እጅ እንዲሰጡ ያደርጋቸው ነበረ ኦርሃን ማለት ነው። እንጂ ይሄ ተጨቃጭቆ ምናምን እንኳንካ ሰይፍ አይሰነዛዘርም ነበረ እና በትን ትንሹ በ10 አመታት ውስጥ በቃ አናቶሊያ በጣም አስፈሪ ኢምፓየር መገንባት ቻለ። ኦርሃን ማለት ነው ሁላ ማለት ነው። የቤዛንታይን አመራር አንድሮኒከስ በሰዓቱ በቃ በጣም ስለፈራ ጠርቶ ኦርሃንን ግብር እንክፈልህ አትውረረኝ ብሎት ግብር በመክፈል ይስማሙ ነበር። ይህ ነው በ1350ዎቹ በቃ የአንበሳ ልጅ ደቦል እንደሚባለው ደቦሉ ሲያድግ አንበሳ ነውና፣ ኦርሃን ሲያልፍ የተተካው ንጉስ ሙራድ አንደኛ የሚባለው ንጉስ ደግሞ የሌለ በቃ አይኪው ከኡስማን ኦርሃን፣ ከኦርሃን ሙራድ ሆነ ማለት ነው ነውማዊው ሙራድ በትሬስን ከፊል ግዛት መያዝ ችሎ ነበረ። ትሬስ ማለት ደግሞ የአሁኑ ቱርክ፣ ቡልጋሪያና ግሪክ ማለት ነው። እነዚህን ግዛቶች መሸፈን ቻለ። ዚኔ ነው በሙራድ ፈርስት ጊዜ በቃ በ13ኛው ክፍለ ዘመን ትልቅ ኢምፓየር ሆኖ ዓለምን አስጨነቁ ማለት ነው። በጣም በፍጥነት ዓለምን መቆጣጠር ጀምሮ ነበረ። ይህ በእንዲህ እንዳለ ከሙራድ ፈርስት በኋላ ተቀበለው ንጉሥ አራተኛው ባያዚድ ማለት ነው። ጭራሽ እንደምታሰቡት አይደለም። እነሱ ራሱ ቱርኮቹ ራሱ ምን ብለው ነበር የሚጠሩት? የልድሪም ብለው ነበር የሚጠሩት። የልድሪም ማለት ደግሞ መብረቁ ማለት ነው። ይህ የተባለበት ምክንያት ደግሞ በቃ ወደፊት ነው። መብረቅ ማለት ደግሞ ፍጥነት አለው በቃ ወደፊት ነው። አንድ ሀገር ከከፈተ በኋላ ምንም ሳያርፉ አንድ ሀገር አንድ ሀገር አንድ ሀገር እያሉ ዓለምን በጣም አብዛኛው ቦታ መሸፈን ቻለ ማለት ነው። የልድሪም እና የዚህ ነው በቃ ዓለም አንድ ኢምፓየር ያለ የሚመስል ቱርክ ቱርክ ቱርክ ሆነ ሁሉም ነገር ማለት ነው። ካሁን አሁን መንግስታት ቱርክ መጣ ከመችመች የራሷ ግዛት አደረገች ብለው እስኪፈሩና እስኪሰጉ ነበረ ያስጨነቋቸው ማለት ነው። የዚህ ይሄ አንድ ሙስሊም ተነሳ ይህንን ኢምፓየር የመበታትን ሀሳብ ይዞ ማን እና የልደቲም ጋር የተነሳ አንድ ቲሙር የሚባል አደገኛ ምን ልበላችሁ። ይህ ሰው ጠላቴ ባልሆነ ምናምን ብላችሁ የምታስቡት የአእምሮ ምናምን። ቢዛንታይኖች በነገራችን ላይ ሞንጎሎች ጉልበት በጣም አላቸው ምናምን፣ ግን ደደብ ናቸው እንደ እውነታው ማለት ነው። በቃ ከቱርኮች በጣም የሚያስቸግር ቤዛንታይን እና ሞንጎል ናቸው። በጣም የፈተኗቸውም የሚዋጓቸውን ግን ሞንጎሎች በቃ በጣም ግን ጉልበት አላቸው እንደምታስቡት፣ በጣም ጦረኛ ናቸው ሲበዛ ማለት ነው። እና ጉልበታቸው በጣም ያስቸግሯቸው ነበሩ። ቤዛንታይን ደግሞ አመራሮቹ አንዳንድ አመራሮቹ በጣም ፈጣን ናቸው፣ አእምሯቸው ምናምን ፖለቲካ ነው የሚጮቱት፣ ግን ምንም ጦር ላይ ተዉት። አንድ ቱርክ ወታደር አል ለአስር ቤዛንታይን እንትን ምናምን ወታደር ይበቃል፣ ዘና ብሎ ነው የሚጨርሷቸው ማለት ነው። እና ሌላቸው የፈለኩት ይሄ ቲሙር የሚባል በሞንጎል ሳይድ ያለ ሰው ነው። እና ቲሙር የራሱ ግዛቶች ነበሩት፣ ኤዥያን ምናምን ምናምን የሚሸፍን ትልቅ ግዛት ነበረው። ነገር ግን ኦስማንያዎች እንደነገርኳችሁ በጣም እያበቡ ትልቅ አለም ላይ እነሱ ብቻ እስኪቀሩ ድረስ ኢምፓየር እየሆኑ ስለሄዱ እነሱን የማፍረስ ሀሳብ መጣለት። እና በቃ የልድሪም ላይ በቃ እሾ ሆነበት፣ ምንም ሊቀመጥ አሳጣው ማለት ነው። የጀርባ ቀማል ሆነበት በቃ ምንም አልፈታ ነው። ስለዚህ ምን ሊያደርግ ነው? ሊዋጉ ነው ማለት ነው። በ1402 ውጊያ እነ በቃ እናንተ ይለይልን ምንድን ነው የሁሉ ዳር ዳርታ ምናምን እኮ አያስፈልግም ጠንካንካ እንጮት ምና ተባብለው በ1402 እንግዲህ ፊልሚያ ሜዳ ተገናኝተው ተፋልመው ቲሞር እንግዲህ ረቶ ባያዚድን ሁላ በምርኮኝነት ወሰደው ማለት ነው። ስለዚህ ቲሞር አሁን ማድረግ ያለበት ነገር የሱልጣኔቱን እሱ ጋር ካቆየው ልጆቹ አሉ የባያዚድ ህዝቡ ያሁላ ዓለም ይሸፍን የደረሰው ግዛታቸው ህዝቦች እንዳለ ቲሙር ላይ ሆ ብለው ስለሚነሱበት እዚህ ጋ ነው። አይኪዩ እንግዲህ የሰፋ መሆኑ የምታውቁት፣ ለአራቱም አንተ ይሄን ግዛት አንተ ይሄን ግዛት አንተ ይሄን ግዛት አከፋፈላቸው ለአራት ልጆቹ የባዚድ ኢሳ፣ ሱለይማን፣ ሙሳና መህመት ለሚባሉት ማለት ነው። እና ቱርኮች በሰዓቱ ደግሞ የነበራቸው የስልጣን አወራረስ ያው ልጆች አራት አሁን ለምሳሌ አራት ከሆኑ አራቱ ተፋልመው እርስ በርስ ተፋጅተው ጠንካራ ሆኖ ያሸነፈ ነው። ስልጣን የሚይዘው የዛኔ ከጊዜያቱ በኋላ ነው የንግስና የራሱን የሆነ ስርዓት አውጥተውለት ምናምን መረካከብ የተጀመረ እና ለአስራ ምናምን አመታት አፋጃቸው። በቃ አራቱ ልጆች ሲፋጁ ከረሙ፣ ደን ፈሰሰ፣ ተሰበሩት፣ ሀብት ጠፋ። ያተረፉት ነገር በቤዛንታይሎች አይን መናቅ ነበር ማለት ነው እንደዛ የከበረ የነበረ ከዛ መህመት በስተመጨረሻም ያሸንፋቸዋል። እነዚህ ሶስቱንም ያሸንፋቸዋል ሶስቱንም አሸንፎ ስልጣኑን በእጁ ያደረገና ይሄ የተበታተነውን ያከፋፈላቸውን ግዛት ምናም ምናምን የተናቀ የነበረውን ምናን ሀብት ነ መለሰና፣ እንደ ዶሮ ኦስማንያዎች በጣም አበቡ ማለት ነው። እንግዲህ እነዚህን ስራዎች ከሰራ በኋላ ለማን ያስረክባል? እንደነገርኳችሁ በቃ የአንበሳ ልጅ ደቦል ነው፣ ለሙራድ ዳግማዊ ማለት ነው። ሙራድ ዳግማዊ ደግሞ እንደምታስቡትም ሰው አይደለም። እንግዲህ ከአንዱ አንዱ እየተሻለ ነው ምንም ጊዜ እየመጣ የነበረው ማለት ነው። ስልጣናቸው በልጅነታቸውም ጀምሮ ቱርኮች ሲጀመር በቃ አልፕ ነው የሚባለው ወታደር አልፕ የመሆን ሀሳብ ነው ያላቸው ምናምን ምንም ከልጅነት ጀምሮ ማለት ነው በእንጨት ሰይፍ ፊልሞች ሪኮመንድ አድርጋቸዋለሁ ሌላ ጊዜ ግን በጣም ውጊያ ላይ ና ይሄ እንዴት ነው እስልምና ከፍ የማድረግ በቃ ሸሂድ ነው የሚሆኑት ጀነት ነው የምናገኘው ምናምን ምናን የሚል እሳቤ ከልጅነታቸውም ስለሚያድግባቸው ጭራሽ በጣም አደገኛ ነበሩ ማለት ነው። እና ዳግማዊ ሙራድን አብዛኛው በቃ አብዛኛውን አለማት ከፋፈታት ማለት ነው። እና ኮንስታንቲኖፕልን ሁላ ሞክሯታል። እና የቢዛንታይን ረዝራዥ እንትኖች መሪዎች፣ ምናም ምናም ረዝራዥ ቦታዎች እንዳለ በእጁ አስገብቶ ምናም፣ ኮንስታንቲኖፕል ቀረች። ኮንስታንቲኖፕልም ሄዶ ግንቡን ሊያፈርስ ሞክሮ ነበረ። ነገር ግን ኮንስታንቲኖፕልን የመክፈት እድያ ነቢዩ ስላ ስለም ያወሩለት ሰው ብዬ የነገርኳችሁ መህመት ዳግማዊ ነው። ምንም ማድረግ አይቻልም ማለት ነው። የተጻፈ ነገር ነው። ሞክሯል አባቱ። ነገር ግን መህመት ዳግማዊ ደግሞ ቀለል ያለ ሰው አልነበረም። ከባለፈውም ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ። ኮንስታንቲኖፕልን የከፈተ መሐመዱል ፋቲህ የሚባል ስም የተሰጠው ታላቅ ንጉስ ነው። እንዲህ እያለ ነው ኦስማንያ አገዛዝ ኦቶማኖች መህመት እጅ ላይ ወደቀ፣ ወይም ደግሞ መሐመዱል ፋቲህ ላይ እጅ የወደቀው ማለት ነው። ከመሐመዱል ፋቲህ በኋላ ብዙ ዓመታትን አስተዳድረዋል ብዙ ዓለማትን ሳውዲን ጭምር ምናም በጣም ብዙ ነገራቶችን ሰርተዋል እና አወዳደቃቸው አጨራረሱ እንዴት ተዳከመ የሚለውን ነገር ከፈለጋችሁ ኮሜንት ላይ አስቀምጡልኝና በሌላ ፓርት ሌላ ጊዜ መጣለ ይመጣሉ። ይመቻችሁ። ይህ የኡስማንና የልጅ ልጆቹ ታሪክ የሚያሳየን አንድ ትንሽዬ ጅማሩ በቁርጠኝነት ወደፊት መሄድ ከታከለበት ትልቅ ውጤትንና ትልቅ አሻራን ማሳረፍ እንደሚችል ነው። ጽናት፣ ጥበብ የተሞላበት አመራርና ለትውልድ መሻገር የሚችል ራእይ፣ ማንኛውንም ከባድ የሚመስል ስኬት ለማሳካት ያስችላል። ይህንን ታሪክ ስንመለከት እኛም በህይወታችን ተመሳሳይ መርሆችን ተግባራዊ በማድረግ የራሳችንን አሻራ ለማሳረፍ ጥረት ማድረግ አለብን ብዬ አስባለሁ። ቪዲዮን ስለተመለከታችሁ ከልብ አመሰግናለሁ። ጀዛኩምላ ኸይር። ሀሳብ፣ አስተያየት፣ አድናቆት፣ ትችት የትኛውንም ነገር ኮሜንት ላይ ልታስቀምጡልኝ ትችላላችሁ። አዲስ ከሆናችሁም ሳብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ኢንሻ አላህ በሌላ